አዲስ ቪዲዮ መጥቼ የላችኋለው ማለት ነው። ኪራ ወደ ቤቱ ተመልሷል፣ ከጠፋበት ወደ ቤቱ ተመልሷል ማለት ነው። ነገር ግን ቀጥታ ማን ቤት ነው? ሰኒ ቤት ነው የገባ። ሰኒ ቤት ገብቶ ከሰኒ ጋር እያወራ ያለ ጽናት እንዴት ናት ብሎ ሲጠይቃት፣ ጽናትማ በአንተ ምክንያት እያለቀሰች ነው እየተሰቃየች ነው ብላ ስትመልስለት፣ አንቺም እንደ እሷ ውነሽ እሷ አስመሳኝናት፣ አታፈቅረኝም ብሎ ሲናገር አይ እንደዚህ ማብለክ ነገሮችን ሳታጣራ ለፍርድ አትቸኩላለች፣ ሰኒ ማለት ነው። እናም ሰኒ እንደዛ ስትናገር አይ በፍጹም ሊሆንም አይችልም እንደውም እሷንም ለመርሳት እንዲሁም ከራሴም ለመሸሽ ያህልና ራሴን ማዳመጥ ስላለብኝ ነው ትንሽ የጠፋሁት ብሎ ለሰኒ ያለውን ነገር ግልጽ አድርጎ ሲነግራት አይ ኪራ፣ ነገሮችን ሳታጣራ በፍጹም አትፍረድ። እናም ጽናት ደግሞ አንተን ጠልታክ አይደለም ብላ ልታስረዳው ብትሞክርም ትንሽ ተናዶ ነበር ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። ሀገራችንን ሰላም ያደርግልን። በሀገር ውስጥም ከሀገር ውጭ የሚያላችሁ እግዚአብሔር ይጠብቃችሁ። የጽናት ድራማ እንደኔ ሱስ የሆነባችሁ ፕሊስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። የኪራ መመለስ በጣም ደስ ብሎኛል። ምክንያቱም በጣም ስቅስቅ ብላ በእኔ ምክንያት ነው ኪራ እየተሰቃየ ያለው በእኔ ምክንያት ነው፣ ይህን ሁሉ እየሆነ ያለው እያለች ጽናት ስቅስቅ ብላ እያለቀሰች እያለ እንደ አጋጣሚ ኪራ ወደ ቤት ተመለሰ ማለት ነው። መመለሱ በጣም ደስ ብሏታል። ነገር ግን ያለውን ነገር ልትናገረው ስትፈልግም ሊቀርባትም አይፈልግም። በጣም ተናዶው ስለነበር በእሷ ምክንያት ነው ከቤት የወጣው ማለት ነው እናም። ማየት ሁላ አይፈልግም ማለት ነው እና እሷ ቀርባው ልታናግርን ብትፈልግ ያለውን ነገር ግልጽ ልታደርግን ብትፈልግ፣ ነገር ግን እሱ ያው በቃ ለምን ከኔ ራቅ፣ እኔ አልፈልግህም፣ በቃ አንተ እኔ አይደለህም ስላለችው ያን እያሰበ ጭራሽ ፊቷን ሁሉ ለማየት እንትን ይላል ማለት ነው። ነገር ግን እሷ በቃ ወይኔ፣ ኪራ የመጣክ እንዲህ ያለችውና ዘላቅፍ አርጋ እውነት አለቀሰች ማለት ነው እና በጣም ነው የሚዋደዱት። በጣም ነው የሚፋቀሩት። በነገራችን ላይ ያለውን ነገር ደግሞ ምንድን ያላት ናሆሜ ማለት ነው እያንዳንዱ ነገር እያንዳንዱ ነገር ስታውሪ ከምሩ ጋር ሰምቻለሁ ብሎ ከምሩ ጋርም ከጽናት ጋርም ሲጣላ ቀጥታ ማት ነግሪኝ ከሆነ ከእንግዲህ የኔና የአንቺ ነገር እዚህ ጋር ያበቃል አላት፣ ለጽናት ከዛን ያለውን ነገር ነገረችው በግልጽ። አንቺ ምን አይነት ቀሽም አስተሳሰብ ነው የምታስቢው የምትወጂውን ፍቅረኛ ለሌላው ለመዳር ሽርጉድ የምትዩ ነገር ጤነኛ ነሽ አንቺ? እኔ አስተዋይ ብዬሽ ነበር ከዚህ በፊት። ማስበው በቃ በጣም ተናደደ ማለት ነው። ምን አስበሽ ነው ለምን እንዲት አደርግ ያለሽ ብሎ ናሆሜ ጽናት ላይ ጨውባት። ናሆሜ ማወቁ ጽናትን ጠቅሟታል። ለምን ናሆሜ ደግሞ በስት ጓደኛው ለኪራ ስለሆነ ያለውን ነገር ቀስ በቀስ ያስረዳል ብዬ ተስፋ አደርጋለሁ። ኪራን ናሆሜ ያለውን ነገር በዚህ በዚህ ምክንያት ነው ብሎ ናሆሜ ለኪራ የሚያስረዳ ከሆነ ኪራና ጽናት እንደሚስማሙ ተስፋ አረጋለሁ ማለት ነው። በመካከላቸው ብዙ ነገር ተፈጥሮ ነበር፣ ብዙ ጥል፣ ብዙ ጥላቻ እንዲሁም ከቤት ወጥቶ ኪራ እስኪጠፋ ድረስ ብዙ ነገሮች ተፈጥሮ ነበር። ያው አንድ እንደሚሆኑ ተስፋ አረጋለሁ። ሲቀጥል ደግሞ ምሩን አገተቻት ሀሴት ማለት ነው። እናም ሐሴት ያገተቻት ምክንያት እነግራቸኋለሁ ማለት ነው። እስከ ቪዲዮ ፍጻሜ በጥሞና ተከታተሉኝ እና እነሱ ሄኖክና ሐሴት ሲያወሩ ነበረ። የመጀመሪያ ከመጀመሪያ ጀምሮ ያው እነሱ ፍቅረኛ እንደሆኑ ሁለቱ ይተዋወቃሉ። ማንም ሰው አያውቅም ከዚህ በፊት ፍቅረኛሞች እንደሆኑ፣ ዩኒቨርሲቲ ላይ በትምህርት ዙሪያ በጣም ፍቅረኛሞች እንደሆኑ። በስተመጨረሻም ሄኖክ በስተመጨረሻም ከሄኖክ ጋር ያለ መግባባታቸው የተነሳ ተለያዩ። እሷም ትምህርቷን አቋርጣ በሱ ምክንያት እነ ኪራ ቤት መጣች ማለት ነው። ነገር ግን ያለውን ነገር እያወራች እያለ አንቺ ለጽናት በምጠጣው ብርጭቆ ላይ መድኃኒቱን እንደጨመርሽ አንደኛ፣ ሁለተኛ ከዚህ በፊት ያንቺ እያንዳንዱ ቪዲዮ እኔ ጋ ያለውን አትርሺ፣ ይሄን ሁሉ እበትንልሻለሁ እያለ ሲያስፈራራት፣ እሷም ደግሞ ተነሳችና በጥፊ ያለችው ማለት ነው። እኔ ከአንተ ብዬ ነው ትምህርቴን ያቋረጥኩት። አሁንም ደግሞ እንደዚህ አይነት ድርጊት ልታደርግ ነው? እኔ እኮ ጽናትን ጠልቻት ሳይሆን አንተ ስላስገደድከኝ ነው። ነገር ግን ይሄንን የምታደርግ ከሆነ ይሄን የምታረግ ከሆነ እኔ ልክ ልክን ነው የምነግር፣ በተለይ በአባት አትምጣብኝ። እኔም ለአንተ አላንስም፣ ነገር ግን በአባት አትምጣብኝ ብላ በጥፊ አለችው ማለት ነው። እናም በዛን ሰዓት አስፈራርቷት ነው እንጂ ወይም ደግሞ ጽናትን ለመጉዳት አይደለም ያን ድርጊት ያደረገችው ማለት ነው። እና በድጋሚ ደግሞ ታደርጊያለሽ ሲላት በፍጹም አላረገውም፣ በፍጹም ጽናትን ልጎዳትም አልፈልግም አለች ማለት ነው። ሃሴት እንደዛ ስትል ምንድን ያላት ለጽናት በምትጠጣው ብርጭቆ ላይ የጨመርሽው መድኃኒት አንደኛ፣ ሁለተኛ ከዚህ በፊት ያለውን ፎቶ አስበሻል ሲላት፣ ሂድ ወንዙ ላይ በትን። ነገር ግን በድጋሜ እኔ ጽናትን ልጎዳት አልፈልግም። ከእንግዲህ ባንተ ምክንያት ነው እኔ ትምህርቴንም ያቋረጥኩት ብላ ከሱ ጋር ጥል ጀመረች እና ተነስታ በጥፊ ስትል ያለውን ሚስጥር፣ ምሩ ደጃፉ ላይ ቆማ በጣም ደንግጣ አፏን ይዛ እያዳመጠች እያለ በስተመጨረሻም እነሱ ሲጣሉ በሩን በእርግዳ ስገባ የያዘች እና አገተቻት ማለት ነው። ያገተቻት ምክንያት ምንድን ነው? ያለው ሚስጥር ምሩ ሄዳ ለኪራ የምትናገር ከሆነ ያው አለቀላት ማለት ነው። ሀሴት አለቀላት። ምክንያቱም ሀሴት አሁን ላይ በሄኖክ ምክንያት ትምህርቷን አቋርጣ እንደመጣች ቤተሰቦቿ ማቆም ያለውን ነገር አስተካክላ ነው መመለስ የምትፈልገው። ስለዚህ ምሩን ያገተቻት ምክንያት ይሄን ሚስጥር ወስዳ እንዳትናገር ጽናትን ደግሞ ጽናት ደግሞ በምትጠጣው ኩባያ ላይ መዳኒት ጨምራ ያጠጠቻት እሷ ነች። እሷ ደግሞ እንድታጠጣት ሄኖክ ነው ያስገደዳት፣ ያስፈራራት ማለት ነው። ቪዲዮ እንደተመለከት ነው እና አሁን ላይ ይሄንን ሚስጥር አወጣለሁ አልያ ደግመሽም አድርጊ ነው የሚላት ሄኖክ። ሐሴት ደግሞ በፍጹም አላረገውም። በፍጹም ጽናት ልጎዳት አልፈልግም፣ መታመጣውን አያለው ያለው ብላ ተነስታ በጥፊ ነው ያለችው ማለት ነው። እናም ከዛም በኋላ ምሩ እያዳመጠች ያለ በሩን በርግዳ ስትገባ ደነገጠች ነው ወዲያውኑም እዛው አገተቻት ማለት ነው። ለምን ይህን ሚስጥር እንዳተነፍስ ምሩ እንዳተነፍሰው ማለት ነው። እና እንዲህ አለቻት ለምሩ ይህንን ሚስጥር እናገራለሁ ብትይ አለቻት፣ እኔ መቼም አለቅሽም፣ ነገር ግን ለሶስት ቀን ብቻ ታገሽኝ። መናገር ራሱ ካለብሽም ለሶስት ቀን ብቻ ታገሽኝ እና ከሶስት ቀን በኋላ እኔ ከዚህ ቤት ይሄዳለሁኝ፣ ነገር ግን ትንፍሽ እንዳትይ አለቻት ማለት ነው። አገተቻት አፏንም እግሯንም አስራ አፏን ደግሞ እንደዚህ በፕላስቲክ ዘግታዋለች። እናም ጽናት መታ፣ በሩን አንኳኩቷ፣ ነይ ምሳት በይም እንዲህ ስትላት፣ አይ ሻወር ታጥቤ ከሻወር ስለወጣሁ ልብሴን ቀይሬ ይመጣለሁ አለቻት ማለት ነው። በሩን ስታንኳኳ በጣም ደንግጣለች፣ ተደናብራለች ሐሴት ማለት ነው። ምክንያቱም ይሄ ሚስጥር ወጣ ማለት ሐሴት አለቀላት። ጽናት ከሰማች ጉዷ ነው። ኪራም ይህን ድርጊት አድርጋለች ብለው ያ ልጅ ወይም ቪዲዮን በሚለቅበት ሰዓት ጉድ ትሆናለች ትዋረዳለች። እናም ለዛ ብላ ነው ይሄ ሚስጥር መውጣት የለበትም። ለሶስት ቀን ብቻ ታገሽኝ እንዳተነፍሽ ብላ አገተቻት ማለት ነው። ካላገተቻት ይሄ ሚስጥር ደግሞ በአደባባይ ወጣ ማለት ሃሴት በመሀል ተዋረደች ማለት ነው። እናም ለዛኔ አገተቻት ማለት ነው ሲቀጥል ሲቀጥል አሁን ላይ ጽናት እውነት ግራ ተጋብታለች ነገር ግን ኪራ በመመለሱ በጣም ደስተኛ ናት ያው ብታለቅስም በጣም ደስተኛ ነች ሰኒንም ወቀሰቻት እኔ እንደዚህ ስሰቃይ እኔ እንደዚህ ሳለቅስ ለምንድን ነው እማት ነግሪኝ ስትል ሰኒ ደግሞ እኔ ራሱ ግራ ገብቶኛል እኔ ራሱ ደንግጭ እኮ ነው ምን አስበሽ ነው እኔ እንዲህ በቃ በሩን ሲያንኳኳ ስከፍት ኪራ ነው በጣም ደነገጥኩኝ ላንቺ ልነግርሽም እኮ አስቤ ነበር ነገር ግን ደንግጭ ነው አለቻት ማለት ነው እና በጣም ከባድ ነው፣ ምክንያቱም በእኔ ምክንያት ነው። ኪራዬ እኮ ተሰቃየብኝ አሁን አይኔን ሁላ እኮ አያይም አለች ማለት ነው። እና ያለውን ነገር ደግሞ ለናሆሜ ነገረችው። ዛሬ ፍርጥርጥርጥ አርጋን የነገረችው አንቺ ምን አይነት አስተሳሰብ ነው የምታስቢው እንዴ? እምትወጂን፣ የምታፈቅሪው ሰው ለሌላ ሰው ለመዳር ሸርጉድ የምትዩ ነገር እኮ ነው የገረመኝ ሲላት፣ እንዴ ሃሴት እኮ ደህና ቤተሰብ ነው ያላት፣ ደህና ቤተሰብ ነው ያሳደጋት ያ ማለት ያው ራሷን ደሃ አድርጋ ያው ሃሴትን የሀብታም ልጅ ለማድረግ ያህል ነው እንደዛ የምትለው። ከዛ ምን አይነት ቀሽም አስተሳሰብ ነው የምታስቢው? ሁለተኛ እንደዚህ አይነት ነገር ጽናት ከአንደበትሽ እንዲወጣ አልፈልግም። እኔ ጥሩ አስተዋይ ልጅ ትመስኝ ነበረ አል እኔ በእንደዚህ አይነት አልገመትሽም ነበረ ብሎ በጣም ናሆም በሷ ላይ ተናደደ። ነገር ግን ዞሮ ዞሮ በግልጽ መናገሯ ጠቅሟታል። በጣም ደስ ነው የሚለው። እናም አሁን ላይ ኪራም ወደ ቤት ተመልሷል። በጣም ደስ ይላል። ነገር ግን ያለውን ነገር ለናሆሜ ስለነገረች ናሆሜ ደግሞ ያለውን ነገር በጸባይ ኪራን የሚያስረዳ ከሆነ ኪራን እንደሚቀበል ተስፋ አደርጋለሁ ማለት ነው። ጽናት እሱን የሸሸችበት ምክንያት የራቀችበትን ምክንያት ለናሆሜ ነግራለች። ናሆሜ ደግሞ ከጽናት ጋር እንደሚያግባባቸው ተስፋ አደርጋለሁ ማለት ነው እናም ኪራ ወደ ቤቱ ስለተመለሰ እኔ በጣም ደስ ብሎኛል። በባለፈው ጽናት ስቅስቅ ብላ ስታለቅስ እኔ ራሱ በጣም ነበር የከፋኝ። ምክንያቱም በመካከላቸው ያላቸው ፍቅር ያላቸው ሰላም በቃ የወደፊት ተስፋ የወደፊት ዓላማ ብዙ ነገር ሲያስቡ ነበረ። በመሀል እንደዚህ አይነት ነገር ቢፈጠርም ያው ዞሮ ዞሮ ወደ ቤቱ መመለሱ በጣም ደስ ብሎኛል። እናም ደግሞ በሚቀጥለው ምን ሊፈጠር እንደሚችል ሁላችንም በተስፋ እንጠብቃለን። እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ኪራ ወደ ቤቱ ተመልሷል። ጽናትም ያው ብታለቅስም ነገር ግን በአንድ በኩል አዝናለች፣ በአንድ በኩል ደስ ብሏታል። በአንድ በኩል ደስ ያለት ምክንያት ኪራ ወደ ቤቱ በመመለሱ ነው። በአንድ በኩል ደግሞ ያዘነችው በቃ አሁን ከአሁን በኋላ ረፍዷል መጀመሪያ ነበር መናገር ያለብኝ። አሁን እኳ ይህን ማያየም እንዴት አድርጌ ነው እውነቱንስ፣ ምናገረው እንዴት አድርጌ ነው ማስረዳው እያለች ራሷን እየወቀሰች ነው። ብቻ ያለውን ነገር በቀጣይ በሰፊው የምናየው ይሆናል። የሄኖክና የሐሴት ነገርም ያው ተያይዘውታል ማለት ነው። የእነሱንም በቀጣይ በሰፊው የት እንደሚደርስ የምናየው ይሆናል ማለት ነው። የኪራና የጽናት ነገርም እስኪ አብረው ይቀጥላሉ ወይስ ምን ሊፈጠር እንደሚችል አስተያየታችሁን በኮሜንት እንደተለመደው አስቀምጡ። በጣም ወዳችኋለሁ። ባይ ባይ።